የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ምርሶቹ እናስደምጣቸዋለን። የኮንዶሚኒየም ተመዝጋቢዎች አዲስ ዘመቻ ጀመሩም። ከግብር አቤቱታዎች ጋር በተያያዘ አዲስ የምክክር ካውንስል ተቋቋመም። የሀሳብ ልዩነትን በጦርነት ለመፍታት የሚደረግ ሩጫ መቆም አለበት ተባለም። በሐሰት ማስረጃ ብር ሲሰበስቡ የነበሩት ግለሰቦች በፖሊስ ተያዙም። የቀድሞ የጦር መሪ አሰብ የኢትዮጵያ ናት ሲሉ በይፋ ተናገሩም።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 ቻናላችንን ላይክ ሼር እና ሰብስክራይብ በማድረግ አጣጥሙልን ለወዳጅ ዘመድም አጋሩልን እናመሰግናለን።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 በማድረግ የንግዱን ማህበረሰብ ከመንግስት አሰራር ጋር ለማቀራረብ ይሰራል ተብሏል። የምክር ቤቱ ፕሬዝዳንት ወይዘሮ ዛህራ መሐመድ የተተመነብኝ ግብር ከሰራሁትና መክፈል ከሚገባኝ በላይ ነው የሚል ተደጋጋሚ ቅሬታ በነጋዴው በኩል እንደሚነሳና ካውንስሉ ይህንን ችግር ለመፍታት እንደሚሰራ ተናግረዋል። ፕሬዝዳንቷ በተጨማሪም ከግብር ክፍያ መብዛት በተጨማሪ በሂሳብ ወዲትና በተለያዩ የአሰራር ጉዳዮች ላይ ከፈጻሚዎች ጋር የሚፈጠርን አለመግባባት በተናጥል ለመፍታት ከመጣር ይልቅ በካውንስሉ በኩል ምላሽ የሚያገኝበትን አሰራር መዘርጋት መንግስትም የሚ የሚገባውን ክፍያ እንዳያጣም እንዲሁም ነጋዴውም እንዳይጉላላ የሚያደርግ የመፍትሄ ሀሳብ ነው ብለዋል። የካውንስሉ የስራ ዘመን ሁለት ዓመት ሲሆን ለተጨማሪ አንድ ዓመት ሊራዘም እንደሚችል የገለጹት ፕሬዚዳንቷ 50 መቀመጫዎች እንዲሁም ሰባት የስራ አስፈጻሚና የተለያዩ ኮሚቴዎች እንዳሉት አስታውቀዋል። ካውንስሉ እንዲቋቋም ያደረገው ምክር ቤቱ በቀጣይ ከገቢዎች ጋር በወር አንድ ጊዜ እየተገናኘ በነጋዴው በኩል የተነሱ ችግሮች መፍትሄ እንዲያገኙ ይሰራል፣ አፈጻጸሙን የሚከታተላል ተብሏል። የሀሳብ ልዩነትን በጦርነት ለመፍታት የሚደረግ ሩጫ መቆም አለበት ተባለ። በትግራይ ክልል ውስጥ የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉ የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ገለጹ። ጀነራል ሳሞራ ለአዲስ ዘመን ጋዜጣ እንደተናገሩት ከዚህ ቀደም የተፈጸመው ከባድ ስህተት የትግራይን ህዝብ ዋጋ አስከፍሏል። አሁን የትግራይ ህዝብ ጦርነት በቃኝ ብሏል። በሆነ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳ ህዝቡ ይህንን የመደገፍ ሀሳብ እንደሌለውም ገልጸዋል። እንደ ጀነራል ሳሞራ ገለጻ ከዚህ ቀደም ችግሮች በውይት በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አድርሶበታል። ህዝቡ እስካሁን ድረስ የጦርነቱን ጦስ በጫንቀው ተሸክሟል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም ብለዋል። ጦርነት ብታሸንፍም ባታሸንፍም ጣፋጭ ሆነ አያውቅም ያሉት ጀነራሉ፣ በክልሉ በርካታ ወጣት ህይወቱን አጥቷል። እናቶችም በሀዘን ተጎድተዋል ተሸግረዋልም። በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማገድ አይገባውም ሲሉ ተናግረዋል። በትግራይ ውስጥ ማንኛውም ችግር ወይም የሚያሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም እንዳለበት ሰላምና ልዩነቶች በሰላምና በሰላም ብቻ መፍታት አለባቸው፣ በሚል እምነት መጽናት እንደሚያስፈልግም አስገንዝበዋል። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚለፍፉ የጦር ጀኔራሎችን እሰማሉ ያሉት ጀኔራሉ፣ ይህ የግል ሀሳባቸው ሊሆን ይችላል። እኔ የምላቸው ግን የእውነት የህዝብ አገልጋይ ከሆኑ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያ ጉዳያቸው ሊያደርጉት ይገባልም ብለዋል። በሐሰት ማስረጃ ብር ሲሰበስቡ የነበሩት ግለሰቦች በፖሊስ ተያዙ። ያልታመመ ሰው ታማሚ በማስመሰል ተሽከርካሪ ውስጥ አስተኝተው ከህብረተሰቡ ገንዘብ ሲለምኑ የነበሩት ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ አዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ተጠርጣሪዎቹ በከተማዋ የተለያዩ ቦታዎች በመንቀሳቀስ ያልታመመ ሰው ታማሚ ያስመሰለውና ተሽከርካሪ ውስጥ አስተኝተው ሐሰተኛ ሰነድ በመጠቀም ከህብረተሰቡ ገንዘብ ሲሰበስቡ ተገኝተዋል። አንዱን ወጣት የኩላሊት ታማሚ በማስመሰል በተከራዩት የሰሌዳ ቁጥር ኮድ 3 26734 ኦሮ የሆነ ሚኒባስ ውስጥ አስተኝቶ በእርዳታ ስም ከህብረተሰቡ ገንዘብ ሲሰበስቡ የነበሩት እነዚህ ተጠርጣሪዎች ሊያዙ የቻሉት አያት አደባባይ ተብሎ በሚጠራው አካባቢ የለሚ ኩራ ክፍለ ከተማ ፖሊስ መምሪያ ያደረገው ክትትል ነው ተብሏል። በተሽከርካሪ ውስጥ በተደረገ ፍተሻ በእርዳታ ስም የተሰበሰበ 23325 ብር የተገኘ ሲሆን በተጨማሪም በሐሰት የተዘጋጀ የህክምና ሰነድ እንዲሁም የድጋፍ ደብዳቤ እንደተገኘና በሰነዶቹ ላይ ፖሊስ ባደረገው ማጣራት ሐሰተኛ መሆናቸው እንደተረጋገጠ ተገልጿል። ገንዘብ በመሰብሰብ ስራ ላይ ለተሰማሩት ግለሰቦች በቀን 300 ብር የሚከፈላቸው ሲሆን ተሽከርካሪውም በቀን 3000 ብር እንደተከራዩትና ለአሽከርካሪው 1000 ብር እንደሚከፈለውም ተረጋግጧል። በወንጀሉ በቀጥታ የተሳተፉና የተባበሩ በአጠቃላይ 9 ተጠርጣሪዎች ላይ ምርመራ ላይ እየተጣራ እንደሚገኝ የጠቀሱ የአዲስ አበባ ፖሊስ ጠቅላይ መምሪያ በየመንገዱ የሚካሄዱ እንዲህ አይነት ህገወጥ ተግባራትን ለመከላከል ህብረተሰቡ ድጋፍ ማድረግ በሚፈልግበት ወቅት ተገቢውን ማጣራት እንዲያደርግና አጠራጣሪ ሁኔታዎች ሲያጋጥሙ ለሚመለከተው አካል ጥቆማ እንዲሰጥ ጥሪ አቅርበዋል። የቀድሞ የጦር መሪ አሰብ የኢትዮጵያናት ሲሉ በይፋ ተናገሩ። በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበለይ አሰብ መቶ ፐርሰንት የኢትዮጵያናት ሲሉ በይፋ ተናግረዋል። ጀነራሉ ይህን ያሉት አሰብ በአስመራና በአዲስ አበባ በተፈጸመ ተንኮልና ሸፍት የተወሰደች ቢሆንም፣ አሁን ግን የኢትዮጵያን አሰብ የሚያስመልስ ትውልድ መጥቷል ሲሉ በሰጡት ሰፊ ማብራሪያ ነው። ጀነራል ባጫ የአሁኑ ጥያቄ አሰብ የእኛናት ወይስ አይደለችም ሳይሆን እንዴት ነው የምንመልሰው የሚለው ነው ብለዋል። የኢትዮጵያ መንግስት አቋም በጉልበት መጠቀም አለመሆኑን የገለጹት ጀነራል ባጫ ሆኖም ክፉ መጣ ሌላ አማራጭ ሊኖር እንደማይችል ጠቁመዋል። በጉልበት ነው የወሰዳችሁት፣ በጉልበት የተወሰደን በጉልበት መመለስ ይቻላል፣ ነገር ግን እኛ በጉልበት ለመመለስ አንሄድም ብለዋል። ከጉልበት ይልቅ በትብብር መስራት የተሻለ አማራጭ መሆኑን የጠቆሙት አምባሳደሩ ኤርትራ ከኢትዮጵያ ጋር ብትተባበር ኖሮ ክቡር የኤርትራ ህዝብ በአሮጌ የጥንት እቃዎች እንደተሞላ ሙዚየም በምትመስልና ጎብኝ በሌላት ሀገር ውስጥ ተጨንቆ መኖር ባልተገባው ነበር ሲሉ ገልጸዋል። ጀነራል ባጫ ደበሌ ማስጠንቀቂያ በተቀላቀለ መልእክታቸው የኤርትራ መንግስት የኢትዮጵያን ሉዓላዊነት እየጣሰ መሆኑን ከሰዋል። የኤርትራ መንግስት አሰብ የኛ ነው ማለት ለሉዓላዊነታችን መዳፈር ነው ይላል እንዴ? እናንተ የኢትዮጵያን ሉዓላዊነት እየጠበቃችሁ ነው? ሲሉ የጠየቁት ጀነራሉ የሰው አፍንጫ እየመታ አፍንጫዬን አትንካ ትላለህ እንዴ? በማለት ወቅሰዋል። ኢትዮጵያ ውስጥ ገብታችሁ ስታበቁ ስታስረብሹ ኢትዮጵያ ኮ ባካችሁ እጃችሁን አውጡ ከማለት ውጭ ምንም አላለችም። የሌላን ሀገር ለዋላዊነት እየደፈርክ የራስህን ለዋላዊነት መጠበቅ አለ ወይም ብለዋል። ለኤርትራ መንግስት ቀጥተኛ መልእክት ያስተላለፉት ጀነራሉ ከኢትዮጵያ ውስጥ ጉዳይ እጅን አውጣም፣ ጽምዶውን አቁም፣ ለተለያዩ ጽንፈኞች የምታደርገውን ድጋፍ አቁም። ይህን ካላቆም የቴዘ ማተር ኦፍ ታይም የጊዜ ጉዳይ ነው ማንኛውም ራሱን ይከላከላል ሲሉ አስጠንቅቀዋል። የኮንዶሚኒየም ተመዝጋቢዎች አዲስ ዘመቻ ጀመሩ። የ2005 የኮንዶሚኒየም ተመዝጋቢዎች አዲስ የማህበራዊ ሚዲያ ዘመቻ ጀምረዋል። በ20/80ና በ40/60 ቤት ልማት ፕሮግራም የተመዘገቡ የአዲስ አበባ ከተማ ነዋሪዎች ቁርጥ ያለ ምላሽ ለማግኘት እና ቤት እንዲሰጣቸው ጫና ለመፍጠር ያለ መጠንካራ ንቅናቄ ጀምረዋል። ለአመታት ባስቀመጥነው ቁጠባና በምንከፍለው ውድ ክራይ ኢኮኖሚያዊ ጫና ውስጥ ነን። የፕሮግራሙ ዓላማው ዜጎችን የቤት ፍላጎት ማሟላትና ገበያውን ማረጋጋት እንደሆነ ይታወቃል፣ ያሉት ተመዝጋቢዎቹ በከፈቷቸው አዳዲስ የፌስቡክ እና የቲክቶክ አድራሻዎች በ2005 ተመዝጋቢዎች ቤት ዙሪያ ያሉትን መዘግየቶች መንስኤ በመረጃ እንመረምራለን፣ ቁጠባችንና የቤቶቻችንን መቼት በተመለከተ ግልጽነት ያለው መረጃ እንዲሰጠን በጋራ እንጠይቃለን፣ ችግሩ ሁሉን ለመፍታት ከሚመለከታቸው የመንግስት አካላት ጋር አውንታዊና ገንቢ ውይይት ለመጀመር እንዘጋጃለን። የህዝብ ሀብት በብቃት እንዲመራ በጋራ ቆመን ድምጻችን እናሰማለን ብለዋል። ሁለት የቲክቶክ እና አንድ የፌስቡክ ገጽ የከፈቱ ሲሆን ተመዝጋቢዎቹ እንዲከተሏቸው ሀሳብ እንዲሰጧቸውና ትግላቸው ፍሬ እስከሚያፈራ ድረስ አብረው እንዲታገሉ ጥሪ አቅርበዋል። በዓለም የመጀመሪያዊ የበራሪ መኪኖች ፋብሪካ የሙከራ ምርት ጀመረ። በዓለም አቀፍ ደረጃ የመጀመሪያ የሆነውና በቻይና ጓንጉዞ የሚገኘው በአየር ላይ የሚጓዙ መኪኖችን ለማምረት የተመሠረተው ፋብሪካ አሁን ላይ የሙከራ ምርት መጀመሩን አስታውቋል። በመጀመሪያው የሙከራ ምርት ሂደትም በኤሌክትሪክ የሚሠራ የመብረር አቅም ያለው መኪና መስራት ችሏል። ፋብሪካው 120 ሺ ካሬ ላይ ያረፈ ሲሆን በየዓመቱ እስከ 10000 የሚደርሱ በራሪ መኪኖችን የመስራት አቅም እንዳለውም ተገልጿል። የቻይና ኤሌክትሪክ ተሽከርካሪ አምራቹ ኤክስፒኤንጂ እህት ኩባንያ በመጀመሪያ ዓመት የሙከራ ምርቱ አምስት ሺህ የሚጠጉ በራሪ መኪኖችን ለማምረት ትእዛዝ የተቀበለ ሲሆን በ2026 በራሪ መኪኖቹን እንደሚያስረክብ ተጠቁሟል። ኩባንያውም ሙሉ በሙሉ ወደ ምርት ሂደት ሲገባም በየ30 ደቂቃው አንድ በአየር ላይ የሚጓዝ መኪና የሚያገጣጠም አቅም እንዳለው ቻይና ዴይሊ ዘግቧል። በሰማይ ላይ መብረር እንዲሁም በምድር ላይ መሽከርከር የሚችለው መኪናው በመደበኛ የመኪኖች መንገድ ላይ መሽከርከርና መቆም የሚችል ነውም ተብሏል።